ቢኖርሽ አሁን እኛ ፊት ለመቆም ይቻልሽ። አንቺ ከዚህ በኋላ ለኔ ሞተሻል። እማዬ እማዬ ብዬ ስጠራሽ ይሄ የመጨረሻ ጊዜ ነው የሚሆነው። ከዚህ በኋላ አንቺ ለኔ ማለት ስምሩ ብቻ ነሽ። ዳግመኛ እኛ አጠገብ እንዳትደርሽ። ልጆችሽ አንድ ቀን ይቅር ይሉሽ ይሆናል። አንድ ቀን ሁሉም ነገር ይገባቸዋል። ሁሌም ጠንካራ መሆን አለብሽ። ወደፊት መራመድ መቀጠል አለብሽ። ኳን ደህና መጣሽ እመቤት ታሪካ። አመሰግናለሁ። እንኩ ሻንጣዎቹን እያመጣቸው አባዬ የኔ ልጅ ነይ ወደዚህ። ኔ አባቴ በጣም ነው ናፈቀኝ። እኔም ናፍቀሽኛል። እንኳን ደህና መጣሽ። አመሰግናለሁ። የተፈጠረው ነገር በጣም ነው ይጎዳ አይደል? እኔ ልጅ በጣም ነው የጎዳኝ። በጣም አዝኛለሁ። እሳት ልጅ አንተም ና ወደዚህ፣ ና ወደዚህ፣ ና ና ና የኔ ጠንካራ አንበሳለች። ምንም ነገር አታስባባት፣ ምንም ነገር እንዳታስብሽ፣ እሳትና እኔ እዚህ ከጎን አለንል። በፍጹም እኔ እንደዚህ አይነት የተባረኩ ልጆች እንዳሉኝ አላስተዋልኩኝ ነበር። በጣም ነስደንቃችሁኛ። ከዚህ በኋላ አብረን የምንጓዘው ወዴት? ወደ ሌላኛው ግጥሚያ። እንዴት ያለ የቤተሰብ ግንኙነት ነው የሆነት። አይኔ በእንባ ተሞላ። ከልቤ ነይ ወደዚህ ህክመት ነይ ቢያንስ አሪካን ሰላም አትያትም እንዴ? ምን ሆነሻል? በሚገባ እላታለሁ እንጂ እንኳን ደህና መጣሽ አመሰግናለሁ የምር ግን በደህና ነው የመጣሽው እሱን እስካሁን እርግጠኛ አይደለም አክስቴ ስለፈጠረሽ እንደዚህ አታድርጊ ከመቼውም በላይ አሁን አብረን ነው መሆን ያለብን እሺ ኤሳት እንደ ሻንሳላን ቤተሰብ ሆልን አይደል አንድ መሆን አለብን ልክ ነው አዎ በትክክል አባት አይታይሽም እንዲህ አክስቴ የእኛ ድጋፍ ያስፈልገዋል እውነት ነው ድጋፍ ያስፈልገዋል ግን እውነተኛ ወላጅ አባትሽ ከሆነ ነው እውነት ግን አንቺ የሻንሳላን አላን ቤተሰብ ነሽ ቆይ ምን ማለትሽ ነው አሁን ለእሱ ጊዜው አይደለም። በእርግጥ ልክ ነህ። አሁን ጊዜው አይደለም ወንድሜ፣ ምክንያቱም ጊዜው በጣም ድሮ ድሮ ላይ ነው ያለፈው። ይቺ ልጅ ገና በፊት ነበረ ሺህ ቦታ ወስደህ ለማጣራት ምርመራ ማድረግ የነበረብህ። ቆይ አንዴ ቆይ ቆይ፣ ለምንድን ነው የሚያስመረምረኝ? የዘረ መል ምርመራ ነው ውዴ። አሁን ከአንቺ ትንሽዬ ናሙና መውሰድ እፈልጋለሁ። እሺ፣ አፍሽን ክፈችና በዚህ ጠረግ ጠረግ አድርጌ ናሙና ወስዳለሁ። ብዙም አልጎዳሽም። ይሄ የማይመስል ነገር ነው። የምን የማይመስል ነገር ነው? እናትሽ በድንገት ሳናውቃት የወለደቻቸው መንታ ልጆች እንዳላት ሰምተናል። እነሱም የወንድሜ ልጆች አይደሉም እና፣ እንደዚህ አይነት ሴት የምትታመን ይመስልሽ? አልፈልገውም። አልፈልግም አልኩሽ እኮ። አይሆንም፣ ክፈች። የዞር አድርጊ፣ አምጪው ለኔ ስጭኝ። ህክመት። በቃሽ፣ በቃሽ። በጣም ጎበዝ ልጅ፣ እንደሱ ነው። እሳት፣ ምን እያደረክ ነው? አብደሃል እንዴ? ይኸውልሽ፣ ለማንኛውም አሁን የሁሉም ነገር እውነት መውጣት አለበት። እንኪያክስቴ በደንብ ስሙ ልጆች። ውጤቱ ምንም ይሁን ምን ይህንን ወቁ፣ ምንም ቢፈጠር እናንተ ልጆቼ ናችሁ። እሺ አባዬ ምን እያልክ ነው? ምንም ነገር አይቀየርም እያልኳችሁ ነው ውዴ። ምንም ነገር ቢፈጠር ምን ልጆች፣ እኔ አባታችሁ ነኝ። በቃ ኤሳት፣ መቼም ቢሆን ይህንን እላለሁ ብዬ አስቤ አላውቅም፣ ግን የእውነት ነው የምልህ። አሁን ላይ በጣም ነው ያደነኩ። ከልቤ ነው እውነቴን ነው እምልህ። ኤሳት በስተመጨረሻ ማገናዘብ ጀምራል ወንድሜ። አባታችሁ ሆኖ ካልተገኘ አንድ ነገር ልንገሬ ውዴ፣ እመኑኝ። አባታችሁን አብረን በህብረት እናፈላልገዋለን። በሱ ሙሉ ድጋፌን እንሰጣችኋለሁ። የምሬን ነው፣ ቃሌ ነው። ስም፣ ህክመት የሌለ ነገር አታውሪ። የምትናገሪውን ነገር እያሰብሽ እኔ የምናገረውን እስካስብ። አንተ ይህን ነገር ውሰድ፣ አፍ ውስጥ አስገባና ጠራርገ ልትሰጠኝ ትችላለህ። በደንብ ጠራርገው በላ አባዬ። አባት ሽ መሆኑን በደንብ እናጠራለን። ለዚህ ነው የሚያስፈልገው። ገባሽ አይደል? ቆይ ሁላችሁም አብዳችኋል እንዴ? እሺ፣ እኔም በእናቴ በጣም ተናድጄባታለሁ። መቼም ቢሆን ይቀራላትም፣ ግን እንደዚህ አይነት ነገር አታደርግም። እኔ ግን አሁን ላይ ምንም ነገር ቢፈጠር አይደንቀኝም። እውነቴን ነው። በእርግጥ እኔ ምን እንደሚያስደንቀኝ ታውቃላችሁ? ሁለታችሁም የወንድሜ ልጆች ሆናችሁ ከተገኛችሁ ነው እምንላችኋለሁ። በጣም ነው የሚያስደነግጠኝ። ህክመት፣ የምትናገረውን ነገር እስኪ እየተጠነቀቅሽ ነው እባክሽ። ስለምናገረው ነገር በደንብ አውቃለሁ። አይኔም ጆሬም ሁሉን ነገር ይከታተላል። ቡንያሚን፣ ቡንያሚን፣ መጥቻለሁ። ካኪ ወረቀት አምታል። የምርመራ ናሙና ነው። ጥሩ። በደንብ አድምጠኝ። ይሄ ሳሜት ነው ሳሜት ይሄ ደግሞ የኢሳት ነው። በደንብ በስርዓት አስቀምጣቸው። ቅድም የነገርኩ አድራሻ አለ አደለ? በላስገባውና በአፋጣኝ ወደ ቦታው ላቀው። አሁን ነው። እሺ። አሁን እኔ ሄጄ የራሴን ጉዳይ እስከመፈጸም ድረስ እናንተ ናፍቆታችሁን ትወጣጡ። በጣም ደስ የምትሉ ቤተሰቦች ናችሁ፣ ሻንሰላኖች። ፊቴ? ምንም አልሆነ። ምንድን ነው? ፊትህን ምን ሆነህ ነው? ምንም አልሆነ እኮ። ምን ተፈጥሮ ነው የጠራሽኝ? ፊቴ? ምንም አልሆነ። ምንድን ነው? ፊትህን ምን ሆነህ ነው? ምንም አልሆነ እኮ። ምን ተፈጥሮ ነው የጠራሽኝ? የማትመጣ መስሎኝ ነበር። አዎ፣ ልቅር ነበር መምጣት አልነበረብህ። የደወልሽልኝ እኮ አንቺ ነሽ። እንዴት እንደዛ ታደርጋለህ ነው? አንቺ እንዴት እሱን ታምኛለሽ? ሲብ ላይ እስኪ አንቺ ንገሪኝ። እዚህ እንድመጣ ደውለሽ የጠራሽኝ አንቺ ነሽ። ጠይቂ፣ ማወቅ የምፈልጊውን ነገር ጠይቅ። ሁሉም ሰው ከጀርባ የሆኑ የሆነ ነገር ሲጠነስስ አንተን ብቻ ነበር የማምነው። ለምንድን ነው ይሄን ያደረከው? ንገረኝ። የምር ከልብህ ትወዳኝ ነበር? ሴቪ ላይ ይሄ ምን አይነት ጥያቄ ነው? ንገረኝ እስኪ። ምን አይነት ሁሉንም ነገር አቅደን የመጣኸው አይደል? ሆስፒታል ውስጥ ለመጀመሪያ ጊዜ ስንገናኝ፣ ሆን ብለህ እንዳላየ አስመስለ ቡናውን ደፋህብኝ። ከዛ አዲስ ልግዛልሽ ልሽ ብለህ ድርቅ ቃል የዛን ቀን ለምን ነበር እዛ ቦታ የተገኘኸው? ገና ከአክሱም መምጣታችሁ ነበር። ማንንም ሰው አታውቁም እዚህ፣ ማንም እና ምንም ነገር የላችሁም። ወደ ሆስፒታል አውቀን የመጣኸው፣ ህይወቴ ውስጥ አቅድ አይደለም የገባኸው? ንገረኝ። ሻንሳላኖችን ለመጠጋት ብለን ተጠቅመህብኛል። ቀለቤት የማደርግበት ቀን ላይ ጠፍቼ አንተን ነበር ያገኘሁት። አደጋ ሲያጋጥም እየሮጥክ ጃኬትን የሰጠኸኝ አንተ ነበርክ። ቆይ እንዴት እንደዛ ሊሆን ይችላል? ኖ ሌው ልጅ። አንደኛ ሱምሩ ሆስፒታል መሆኗ ሰምቼ ስለነበር ነው ወደዚ የመጣሁት። እሷን ለማግኘት ነበር። ይሄ አንደኛው ነው። ሁለተኛው ደግሞ ቀለበት የምታደርግበት ቀን ላይ እዛው ግቢ ውስጥ ነበርኩ። ሱምሩን የተከታተልኳት ነበር። ሁሉም ክፍል ገብቻል። መጨረሻ ላይ ገባሁበት ክፍል ያንቺ ነበር። ደብዳቤ አግኝቻ ነበር፣ አነበብ እና... ከዛ ምን አቀድክ? ልጅቷ ለራሷ ስቃይ ላይ ናት እና ሄጅ ጀግናውኝ ልታደጋት ልቧ አላሸነፈው ብለህ ተከተልከኝ። በጣም አሪፍ ነው፣ ጥሩ አድርገሃል። እየሆነች ተሳክቶልሃል አይደል? አዎ፣ በደምብ ተሳክቶልኛል አይደል? በጣም ደስ ይላል። ልብሽ ውስጥ ለመግባት አሪፍ ነገር አድርጊያለሁ ማለት ነው። የምር ልብሽ ውስጥ በገባ ኖሮ ሁሉን ነገር እንደዚህ እንደቀልዳ ትሆን። አየህ፣ አሁንም እያደረግከው ነው። በድጋሚ እያደረግከው ነው። የጥፋተኝነት ስሜት እንዲሰማኝ እያደረግክ ነው። እንደምትወደኝ ልታሳምነኝ እየሞከርክ ነው። ስሚኝ፣ አንድ ነገር ነግርሻለሁ። በሕይወቴ ማንንም ሰው ለማሳመን ሆነ ለማስገደድ ሞክሬ አላውቅም እና አሁንም መጀመር አልፈልግም። እኔ እንደዛ አይነት ሰው አይደለሁም። በፍጹም እንደዛ ልሆንም አልችልም። ተረዳሽ? ሁሉን ነገር አስልተህና ዕቅድ እንዳደረግከው ራስህን የተናገርከው። አዎ፣ አስርቻለሁ፣ አቅጃለሁ። እዛ ቤት አስቤ ነው የገባሁት። ሆን ብዬ ነው ስምሩን የምትታላት። እናም ይህ ሁሉ ነገር ደግሞ እውነት ነው። አንድ ያላሰለሁት ያላቀልኩት ነገር አለ። አንቺ ፍቅር መያዝ የሀሳቤ ክፍል አይደለም ግን በቅርቡ የሆነ አባባል ሰምቻለሁ። እሱን መልሼ እነግርሻለሁ። ስለዚህ ሁልሽ ራስሽን ጠብቅሽ። ምሮ አግኝታችሁ እንደነበር ለምንድን ነው ሳት ያልነገረኝ? ምክንያቱም እንዳትናደድ አስቡ ነው። አሁን መንገሬ እንዲጠስተኝ አታድርጋባይ። ቆይ ስታስቢው በዚህ ነገር እንዴት ነው አለመናደድ የምችለው? ሀሪካ፣ ያቺ ሴት ምን አይነት ድፍረት ቢኖራት ነው ልትቀርባቸው የቻለችው? አላውቅም። የተፈጠረውን ነገር ነው ያብራራችሁ እና ይቅርታ ምናምን ብላለች ይቅርታ አለች የምር የተጸጸተች ሴት እንደዚህ ያለ ነገር ታደርጋለች አይ በፍጹም ግን እኛም አቋማችንን በግልጽ ነግረናታል ምንም ነገር ብትል ሀሳባችንን ልታስቀይረን አይችልም አታስብ እርግጥ ልጄ አሁን ስለ እሱ አላስብም ነገር ግን እቺ ሴት ቤተሰቤን ማሳደድ እንደማታቆም ግልጽ ነው መቼም ቢሆን ሰላም አሰጠኝም ይህንን ማወቅ በጣም ቀላል ነገር ነው እንግዲህ አባዬ ምን ልታደርግ ነው? ከዚህ በኋላ እኛ ጋር ዝር እንዳትል አደርጋታለሁ። እስኪ ከዛ ምን እንደምታመጫ ያለ። ወይዘሮ ስምሮ እንግዲህ ዋናውን ታምረኛ ጉዳይ ጨርሰን ስለዘጋ ነው። አሁን ደግሞ ባለሰማያዊኑ እና ስምሩን እናያለን። ንገሪኝ፣ ሌላ ተጨማሪ ነገር አለ? ምን ማለት? ምን ማለት እንደሆነ በደንብ ገብቶሻል። ከዚህ ተጨማሪ ነገር ካለ ንገሪኝ እስኪ እባክሽ። ፈጣሪ ሆይ እርዳኝ። ፈጣሪ ሆይ እርዳኝ። አዋለ፣ አዋለ አለ ሌላም ተጨማሪ አለ። ይህን እንዴት ብዬ ነው የምነግርህ፣ ነው እንዴት ብዬ ነው የምነግርህ። ወይዘሮ ህክመት መጣሽ። ታሲን ቤት አለ? አቶ ታሲን ቤት የለም። ወይዘሮ ህክመት ጊዜ አለኝ ይጠብቀዋል፣ ይቻላል? ባክሽ ተቀመጭ። ግን ደግሞ ዛሬ ወደ ቤት አልመጣም ብሏል። ቤት ውስጥ እንግዳ አለባችሁ እንዴ? አይ የለም። ይሄ የሚያምር ቀለም ያለው ሻርፕ ታዲያ? አንተ ነው ያ እንዳቸው፣ ሰራተኛ ሚስት ሻርፕ ነው እዚህ ረስተው ነው። ገባኝ፣ ገባኝ። ውድ ሴልቹክ፣ ታሲን የማይመጣ ከሆነ ሄዳለሁ፣ በቃ ያው። ግን ትንሽ ውሃ ጠምቶኛል፣ ውሃ ልታመጣልኝ ትችላለህ? በሚገባ አመጣልሽ ወይዘሮ ህክመት። ወይ መታጠቢያ ቤት ገብቼ ነበር። በቃ ለታሲን መልዕክት እልክለታለሁ። እሺ፣ ደስ እንዳለሽ። ምን አይነት መግለጫ ሊሰጥ ነው? እዚህ ድረስ ሲጠራ የሆነ ነገር መኖር አለበት። የመጣ ውድ ጓዶች እንኳን ደህና መጣችሁ። ሁላችሁም ስለመጣችሁ በጣም ነው ማመሰግነው። እዚህ እንድትገኙ የጠራሁበት ምክንያት ከዋናው ምንጭ ጉዳዩን እንድትሰሙ ስለፈለግኩኝ ነው። ከትላንትና ቀን ጀምሮ ከባለቤቴ ከወይዘሮ ስምሩ ሻንሳላን ጋር ያለኝን ትዳር ለማቋረጥ ወስኛል። እንዴ ምን ማለት ጠበቃዬ ከስምሩ ሻንሳላን ጋር ፍቻችንን ለማስፈጸም ፍርድ ቤት ፋይል አስገብቷል እና ህጋዊ ሂደቱ ተጀምረዋል። ፍቻችን በቅርቡ ይፈጸማል። ከስምሩ ሻንሳላን ጋር ከዚህ ቀን ጀምሮ ምንም አይነት ግንኙነት እንደሌለኝ ይወቁልኝ። አቶ ሳሜት እባክህን አንድ ደቂቃ አቶ ሳሜት ፍቺውን ለማድረግ የወሰናችሁት በስምምነት ነው እባክህን አቶ ሳሜት ፍቺውን ለማድረግ የወሰናችሁት በስምምነት ነው ጥያቄ አይፈልጉም እባክህ ወደ መውጫ በረን ምንም የገባን ነገር የለም እኮ ከእሷ ጋር ግንኙነት የለኝም ካለ ጉዳዩ ወይዘሮ ስምሩ ላይ የሆነ የሚያስጠላ ጉዳ አግኝቶባት መሆን አለበት ሌላ ምን ሊሆን ይችላል ጂሃን ልጄ ዜነ እንደ ምን እያደረግክ ነው አባዬ ምን አደረኩኝ ልጄ ምንም አላርኩም መግለጫ ነው የሰጠሁት በቃ እረ እባክህ መግለጫ እየሰጠ ነው እንዴ ታዲያ ለምን በድምፅ ማጉያ የሚለፈልፍ ሰው አልቀጥርለህ እና አባዬ ሁሉ ሰው እንዲሰማ በየአደባባዊ ለጮሆ ይናገርልህ። ምን እያልክ ነው ልጅ? መጥፎ ነገር አላደረኩም። ነገሮች ከዚህ በላይ እንዳይባባሱ ብዬ አጠር ያለ ነገር ነው የገለጽኩት። እንዳይባባሱ ብለህ? አዎ። ይሄ ነገሮችን በይበልጥ እንደሚያስፋፋ ይታወቀ። ስማኝ፣ ምንም ያህል ቢገዝፍ ግድ የለኝም። ምን አገባኝስ? እኔ ነኝ ዋሽሁት። እኔ ነኝ እንዴት ስህተት የሠራሁት። ጥፋተኛው አንተ ሆንክ አልሆንክ ምን የሚያመጣው ለውጥ አለ? እያወራን ያለነው ስለ ወይዘሮ ስምሩ ነው። ማለትህ ስለ ልጆችህን ናት ይህን አስተውለሃል ግን? አዎ። እናት ግን አባዬ፣ እስኪ እንዳክስቴ ማውራትህን አቁም ልጄ። ለምንድን ነው በእኔ የምትናደድብኝ? እኔ ምንም መጥፎ ነገር አላደረግኩኝም ለጋዜጠኞቹ እንደምንፋታ ብቻ ነው የነገርኳቸው። ከዛች ሴት ጋር ምንም አይነት ግንኙነት የለኝ። ምን ያልከው አባይ ምን ማለት እንደሆነ ታውቃለህ? ቆይ ትርጓሜ ምን ማለት እንደሆነ ላብራራልህ። ከዚህ ሴት ጋር ግንኙነት የለኝም፣ ምክንያቱም እኔ ላይ በጣም አስቀያሚ ድርጊት አድርጋለች ማለት ነው። ግን ደግሞ ምን እንዳደረገች በግልጽ አልነገርካቸውም። እኔ ለእናንተ ክብር አለኝ፣ ጉዳዩን ግን ለእናንተ እተውላችኋለሁ እንደ ማለት ነው። በመላው ሕዝብ ፊት ከእቴ ስምሩ ጋር ምንም ነገር እንደሌለ የተናገርከው እና ውሸት ነው አላደረገችው አደረገችሁም አላደረገችሁም፣ እንደዚህ በአደባባይ መናገር ትልቅ ውርደት ነው። በሁለታችሁ መካከል ምንም ነገር ቢፈጠርም፣ ጩባት ተናገራት፣ ተቆጣት፣ ከቤት አባራት። ለነገሩም ሁሉን ነገር ያድርጋል። ቆይ ግን አንተ ሱምሩን ረጅም ጊዜ ሚስት ሆና የቆየችውን ሴት እንዴት የጋዜጠኞች እጅ ላይ እንደዛ ትጥላት? አለ አባዬ፣ አይታየም እንዴ እዚሁ ጥንቅት ውስጥ የገባ ነው። አንተ በሰራሃቸው ስህተቶች ነው። አቁም፣ ስላታቆመም አታድርግ ስል ሂደት አድርገዋለሁ። በቃ ይበቃ፣ አለ አቁም አባዬ ሰላም ስምሩ ሳንሻላ እንኳን ደህና መጣሽ ወይዘሮ ስምሩ ይኸውልሽ እኔ ከህዝብ ሀብት ክፍል ጋር ቀጠሮ ነበረኝ ለዛ ነው የመጣሁት ከዋናው አስተዳደራችን ጋር ነው የምታወሪው አንደኛ ፎቅ በግራ በኩል ሁለተኛው ክፍል ምንም አይደል ከአስተዳደሩ ጋር ከሆነ የምትነጋገሪው ሁሉም ነገር ቀላል ሰላም ሰላም ስምሩ ሳንሻላ እባላለሁ ተቀመጪ ማን እንደሆንሽ አውቃለሁ ወይዘሮ ስምሩ አመሰግናለሁ ለሀብት ክፍል ሰራተኛ እየፈለጋችሁ እንደሆነ መረጃ ሰምቻለሁ። እድ ላይ ልሞክር ብዬ ነው። እንግዲህ ምስጋና ይግባቸውና ቡድኖቹ ሳይዘገዩ በቶሎ ነው ቀጠሮ ያመቻቹልኝ። አውቃለሁ ወይዘሮ ስምሮ፣ እኔም በሆን በግል ላናግርሽ ፈልጌ ነው። አመሰግናለሁ። በቶሎ ስለተጠራውኝ ዶክመንቶችን በትክክል አላዘጋጀውም። ትንሽ ቀናት ብትሰጡኝ ግን ማዘጋጀት የምችል ይመስለኛል። የሚጠጣ ነገር ትፈልጊያለሽ? ምን ይምጣ? አይ ምንም አልፈልግም፣ አመሰግናለሁ። በአንተ በኩል ግን መጠየቅኝ ጥያቄ ይኖራል እንዴ? ወይዘሮ ስምሮ እውነት ለመናገር አንቺ ማመልከቻ ማስገባትሽ በጣም ነው የገረመኝ። እናም አስደስት። በጣም እረዳለሁ። ለአመታት በሆቴል ኢንዱስትሪው መሪነት ላይ በጣም ስኬታማና ተጽዕኖ ፈጣሪ ሴት ነበርሽ። እኔ ሳላስተውል ያለፍኳቸውንም ነገሮች እንደምታውቂ እርግጠኛ ነኝ። ከባለቤትሽም ጎን ነበርሽ። አመሰግናለሁ። ግን ደሞ አሁን እዚህ የተገኘሁት የሳሚት ሻንስ አላም ሚስት ሆኜ አይደለም። ስምሩ ነው እኜን የመጣሁት። አዎ ገብቶኛል። ባለቤትሽም አሁን በቅርብ ሰዓት የሰጠውን ጋዜጣዊ መግለጫም አይቼዋለሁ። ጋዜጣዊ መግለጫ እንልከው ስለ እሱ አላወቅሽም? እንደ አይ አላወቅም። ከፍቅርክልኝ ማየት ትችላለሁ። እባክህ በሚገባ ያው ትችያለሽ። ወድ ጓዶች እንኳን ደህና መጣችሁ። ከትላንትና ቀን ጀምሮ ከባለቤቴ ከስምሮሽ ሻንሳላን ጋር ያለኝን ትዳር ለማቋረጥ ወስኛለሁ። እዛ ውጪ ማዕበል ተነስቷል። አንተ ዚህ ቁጭ ብለህ ፍራፍሬ ትበላለህ። እውነት የማትታመን ነህ። ምን ላድርግ ታዲያ? ራሴን በረሃብ ልቅጣ እስክሞት ልጹ? ምን ላድርግ ይርቅ ቢ በእርግጥ እውነተኛው ማዕበል ገና እየመጣ ነው የሚሆነው። አንቺ ደግሞ እንዴት እንደዛ ይሆናል? የዴኔ ናሙና ሰተ የለ እንዴ፣ እሱን ማለት ነው? አዎ፣ እሰጥቻለሁ። አንቺ ግን አልሰጠሽም። ለምንድን ነው ያልሰጠሽው? ፈርተሽ ነው አይደል? ደነዝ ነገርና እንደ ሻንሳላን እንዳልሆንክ ከተረጋገጠ ምን አይነት ነገር እንደሚፈጠር አስበዋል? እኔ ሙሉ ለሙሉ ሻንሳላን እንደሆንኩ ነው የሚሰማኝ። እህቴ አታስቢ፣ ምንም የሚያጠራጥረኝ ነገር ስለሌለ ነው። እሺ እሺ፣ ግን ባትሆንስ? ቆይ አስበ ሆነ ባትገኝስ ያቺ እስስት ህክመት ግን ምን ልታደርግ እንደምትችል አስበዋል። ሳት አባዬን ጊዜ ሳትሰጥ ታጠፈዋለች። ሚስት ከሌላ ሰው ልጅ ወልዳ አንተ እንድታሳድጋቸው አድርጋ ታላለች። አብትን እንዲወስዱት ነው እያለች እብድ እንዲሆን ታደርገዋለች። አባዬ እኛ ላይ እንዲዞርብን እንዲነሳብን ለማድረግ ስትል ድንጋይ ነው የምትፈነቅለው። እና በዛ ላይ የወሰደችው የናሙና ውጤት እውነተኛ እንደሆነ በምን እናውቃለን? ቆይ፣ ምን እያልሽ ነው ያለሽው? አሪካ፣ ከአንተ የወሰደችውን ናሙና በሌላ ሰው ቀይራ እንዳልሰጠች በምን እርግጠኛ ልትሆን ትችላለን? ምናልባት ከአንዱ አፍ ላይ ናሙና ወስዳ ሊሆን ይችላል። አይታወቅም። ላገለግልህ ዝግጁ ነኝ። ቡንያምን፣ ሰላም ነው? ገበያ ነው እንዲ ያለው ሰላም ነው? አዎ፣ ገበያ ነው ያለሁት፣ ስራ ላይ ነኝ። የወሰድከው ፖስታ ምን ሆነ? የትኛው ፖስታ? የዲኤንኤ ናሙናው ነዋ አክስቲ አፋችን ውስጥ ከታ የሰጠችን ነዋ። እሱማ ላቦራቶሪ ተልኳል፣ እዛ ነው ያለው። አሁን ልንቀበላቸው ግድ ይለናል። አትችልም ጓድ እንዴ፣ ልትወስደው ነው? ልክ እንደሰጠዋቸው ነው ወዲያውኑ ወደ ቦታቸው የላኳቸው። በመኪና ጭነብ ወስደውታል። ልትደርስባቸው አትችልም። አይ እንዴ ነው የምትደርስባቸው? ወደ የትኛው ላቦራቶሪ እንደወሰዱት እንዴት አውቃለሁ? እሺ በቃ ነገሩን አታርዝመው። ይሄ ሰውዬ ሲያናድድ ምንም አይገባውም። እሺ ኤሳታ አታካብድ በቃ። ቆይ እየቀለድሽ ነው እንዴ አሪካ መጀመሪያ በሌላ ሰው ናሙና የተቀየረ ቢሆን ሳልሽ፣ አሁን ደግሞ አታካብድ። ካልተመሳሰለ ትቃወማለህ አባዬን ቁጭ አድርገው ያችን ሴት ስለማላምናት ነው ብለህ አብረን እንሂድና ሌላ ናሙና እንስ ትለዋለህ። እንደዛው ነው ካልተመሳሰለስ። እዛኔ እንግዲህ አባዬ እግር ስር ቁጭ ብለህ ታለቅሳለህ ማለት ነው። እኔ ምን አጥፍቼ ነው እዚህ ነገር ውስጥ የገባው ትላለህ። ቋንቋ ቋንቋችንን በደንብ ጥርት አድርጋች ነው የምትናገሪ። እባክሽ ኮሪያዊ የኛም ቋንቋ የምችል አይመስለኝም። እኛ ቱርካውያን ነን፣ ኮሪያውያን መስልን ነው። ቱርኪስታኖች ነን፣ ቋንቋውን በደንብ እንችላለን። ምን እያልክ ነው ወንድሜ? ጠበብ ያለ አይን ስላላችሁ ገምቼ። አይነ ጠባብ የሆነ በሙሉ ቱርኪስታን። እንግዲህ በጣም እድለኛ ናችሁ። የት ነው ያረፋችሁት? እስካሁን የትም ቋሚ ቦታ ሊያዝ እስካሁን ድረስ ማረፊያ ቤት አላይዛችሁም እንዴ? በጣም ጥሩ እንኳንም አላይዛችሁ፣ ምክንያቱም ሁሌ እኛ ለእንግዶቻችን ቡኒያም ኢምፓክት የሚል ጥሩ ቦታ ይመራችኋል። ወደኛ ሆቴል እንሂድ፣ እዛ እረፍት ታደርጋላችሁ፣ ሻንጣችሁን ታስቀምጣላችሁ። እኔ ደግሞ ለእናንተ ቆንጆ መዝናኛ የሚሆን ቆንጆ የሆኑ ፕሮግራም አወጣላችኋለሁ። የሚባክ ምንም ጊዜ የለም፣ ቀኑንም አናባክ ነው። እባካችሁ ወደ መኪ ነው እባካችሁ። መልካም ቀን መልካም ስራ እመኛለሁ። አመሰግናለሁ። ጓዶች፣ ሁለት ሰዎች ፈልጌ ነበር። እነዚህን ሁለት ወጣቶች አይታችኋቸዋል? አይ በጭራሽ አላየኋቸውም። አይ በፍጹም አይቻችኋል አላውቅም። ቆይ ወንድም፣ ለምንድን የፈለጋቸው? የአባታቸው ጓደኛ ነኝ። የሆነ የፍርድ ቤት ጉዳይ አለ። የውርስ ነው ወይስ ሌላ ነው? እንደዛ ነገር እና፣ ማናችሁም አታውቋት? አይ እኔ አይቻቸው አላውቅም። አመሰግናለሁ። መልካም ቀ አንድ የፎቶ ድጋሜ ማየት እችላለሁ? ልጁን የሆነ ቦታ የማውቀው ይመስለኛል። አዎ እዛ ማረፊያ ቤት አይቼዋለሁ። የትኛው ማረፊያ ቤት? የፊትናት ማረፊያ ቤት እህት ጉልፊዳን ቤት ዱቄትና ስኳር ስወስድላት አይቼዋለሁ። ምን አልከኝ? አቶ ኤርዳል ገብቶኛል። እሺ እልካታለሁ። ወይዘሮ ስምሮ አቶ ኤርዳል ክፍል ውስጥ እየጠበቀች ነው። አመሰግናለሁ። በእርግጥ መምህር ነበርኩኝ፣ ግን በሆቴል ስራ ዘርፍም ብዙ ልምዳለኝ። በሁሉም ዘርፍ ላይ ጥሩ ልምዳለኝ። እንደ አንቺ ልምድ ካለው ሰው ጋር ብንሰራ በጣም ደስ ይለናል። ወይዘሮ ስምሮ ግን ልትሰሯችሉም አይደል? ምክንያቱም እኔ በቅርቡ የሳሚት ሳንሻላን የቀድሞ ባለቤት ነበርኩኝ እና እናንተም ከእሱ ጋር ያላችሁን ግንኙነት ሆነ ስራችሁን ማበለሸት አትፈልጉ። አይ ምንም ችግር የለም አታስብ። እሺ መልካም ቀን። ሙስጠፋ ሰላም ነው ወንድሜ። ደህና ነኝ ወንድሜ። እንኳን ደህና መጣህ። ወደዚህ ሰውዬ እስኪ ማንን እንዳመጣሁ ተመልከት። ቱርኪስታኖች ናቸው ከጎረቤት ሀገር። እሺ ስለዚህ አሁን እኛ የእንግዳ አቀባበላችን ምን እንደሚመስል እናሳያችኋለን። ታዲያ እንዳታሳፍረኝ እሺ ወንድሜ በደንብ ስማኝ። እነዚህ ሰዎች በጣም ሀብታሞች ናቸው። ሁሉም ኪሳቸው ውስጥ አዳዲስ ዘመናዊ ስልኮችን ይዘዋል። ጥርሳቸው በጠቅላላ የወርቅ ነው። የምለው ገባ አይደል? በላሁ ወደ ስራ ስትገባ እኒህ እሺ፣ አሁን የቡኒያሚን ፓክደሚር ስም ምን ያህል ቅናሽ እንደሚያስገኝ አሁን ግልጽ አርገር ንገርን ወንድሜ። ለአንተ የተለመደ ቅናሽ ነው፣ 20 ፐርሰንት ነው ቅናሹ። ኪሳችሁ ውስጥ ይገባል። በጣም ቆንጆ። ወደ ቱርኪስታን ስትመለሱ፣ እዛ ላሉ ወዳጆቻችሁ ስጦታ ትገዛላችሁ። እንዳታሳፍረኝ። አረ ወንድሜ፣ ያሳፍር ያውቃለሁ እንዴ? አሁን መታወቂያችሁን ስጡና ግቡና ቀዝቀዝ ዝባለሁ። ሙስጠፋ፣ መላጩን አቀብለኝ እና ወደ ክፍላችሁ ገብታችሁ ትንሽ ረፍት አድርጉ። ከዛም መዝናናቱ ይጀመራል ማለት ነው። እንካይን ያዝ። ወይዘሮስ ሙሉ ምን እንደምን ራሱ አንዳንዴ ቃላት እንዴት እንደሚጠፋብኝ ታውቂያለሽ። አሁን እንደዛ አይነት ሁኔታ ውስጥ ነው ያለሁት። ግን ይህንን ከልቤ እነግርሻለሁ እጅግ በጣም ይቅርታ። አቶ ሳሜት ያደረገው ነገር እውነቴን ነው፣ ከጭካኔም በላይ ነው፣ እንዲሁም ሙሉ በሙሉ እብደት ነው። በዛ እኮ ለሌሊት ሁለት ሴቶችን ከቤት አስወጥቶ ማባረር የማይታመን። ስለ ሳሜትም ሆነ ስለዛ ቤት ግድ የለኝም ሺ ቡንያሚን። ስለዚህ መዘባረቅህ ነው።